እኔ ስለ ልጆች መርዝ እንዴት እንደሚሆን እንደምናወራ ነኝ። በልጆች የሚከሰተው መርዝ የሚከሰተው ከሚያስቸግሩ ምክንያቶች አንዱ ነው ወላጆች ወደ አስቸኳይ ህክምና ሲመጡ። በልጅ የሚወሰዱ እና አደገኛ ሊሆኑ የሚችሉ እቃዎች እንደ ማጽዳት መጠቀም ወይም ከአሲድ የተሰሩ ንስር እና የተላላቅ ሰዎች የሚጠቀሙት መድኃኒት ናቸው። በአስቸኳይ ህክምና የሚሰጡ የተለመዱ ህክምናዎች የመጀመሪያ አስፈላጊ ጤና ምርመራ እና የመነጻሰር መንገዶችን ይጠቀማሉ በተመሳሳይ ሰዓት ውስጥ ከደረሱ በኋላ ታካሚው ማጠብ፣ ልብሶቹን እና ወለሉን መነጻጸር እና የሆድ መነጻስር በራይል ቱብ መጠቀም እና የደም ግፊት ድጋፍ እና የኦክሲጅን ደረጃ ድጋፍ የሚካተት የድጋፍ ህክምና ይከተላል እና አንዳንድ ጊዜ አንቲዶታ ካለ እንደምንሰጥ እንችላለን። እና በልጅ ውስጥ የሚገምቱ መርዞች የህይወት አደጋ የሚያስከትሉ ችግሮች የሚከሰቱ እንቅስቃሴዎች፣ ማንኛውም የመተንፈስ ችግር እና የተለወጠ ባህሪ ናቸው።